ድካምን ለማሸነፍ ጥሩ እንቅልፍ ለማግኘት የሚጠቅሙ አምስት ዘዴዎች። ከሌሊት እንቅልፍ በኋላ ጥሩ ስሜት የመሰማቱ ሚስጥር የሚጀምረው ቀላይ ሊሆን ይችላል። እንቅልፍዎንና የድካም ስሜቱን ማሻሻል የሚችሉ አንዳንድ ጠቃሚ ምክሮችን ታዲያ እነሆ ብለናል። ድካም ይሰማዎታል? በዚህ የሚሰቃዩት ታዲያ እርስዎ ብቻ አይደሉም። በዚህ ምክንያት የእንቅልፍ ልማዳቸውን እንዴት ማስተካከል እንደሚችሉ እያሰቡም ይሆናል። ብዙ ጊዜ የሚነገረን ምሽት ላይ ስለምናከናወናቸው ነገሮች ይሆናል። በተመሳሳይ ሰዓት መተኛትና አልጋ ላይ ስልክን አለመጠቀም የሚሉ ምክሮች ሰምተውም ይሆናል። ጥሩ እንቅልፍ ለመተኛት ግን ማታ ላይ ብቻ በሚደረጉ ነገሮች አይወሰንም። ማረፍ ደግሞ ሁልጊዜም ከጥሩ እንቅልፍ ጋር የተገናኘን ብቻ አይደለም። ቀደም ብለን ቀን ላይ ሊያደርጓቸው የሚችሏቸው ሌሎች ነገሮችም አሉ። የበለጠ ራፍት እንዲሰማዎትና ኃይሎ መጠኖን ለመጨመር የሚረዱና የእንቅፍ ልማዶን ከመቀየር ጋር የማይገናኙ አምስት እጅግ በጣም ጠቃሚ ምክሮችን እነሆ ብለናል። አንደኛው የአይረን መጠኖን ያስተ ተካክሉ። ባለም ዙሪያ ከአምስት ሰዎች አንዱ በቂ የብረት ንጥረ ነገር ወይም አይረን በሰውነት ውስጥ የለም። ለዚህ በብዛት የሚጋለጡት ጨቅላ ህጻናትና ታዳጊዎች ናቸው። ልጃገረዶች፣ ሴቶች በወር አበባ ወቅት ደም በመፍሰሱ ምክንያትም ነፍሰ ጡሮች፣ ስፖርተኞች፣ ስጋ የማይመገቡና ተደጋጋሚ ደም ለጋሾች የአይረን እጥረት ያጋጥማቸዋል። ማንኛውም ሰው በአይረን እጥረት ወይም በሚያስከትለው መዘዝ ሊጠቃ ይችላል። በእንቅልፍ ላይ ለውጦች ቢያደርጉም ብዙ ጊዜ የድካም ስሜት የሚሰማው ከሆነም የአይረን ለማከማቸት የሚረዳ ፕሮቲን ወይም ሄሞግሎቢን በሰውነት ውስጥ ኦክሲጅን የሚያጓጉዘው ማለት ነው። መጠኑን ከኪሞ ጋር በመመካከር መመርመር ጠቃሚ ሊሆን ይችላል። የአይረን እጥረ ነገር ባይኖሮት አመጋገቡን በማስተካከል ችግሩን መቅረፍ ይቻላል። ሄሞ አይረን ተብሎ የሚጠሩት በቀላሉ የአይረን ምንጮች የሚባሉት ስጋ፣ አሳና እንቁላል የሚያጠቃልንም ሲሆን ሄሞ ያልሆኑ ምንጮች እንደ ባቄላ፣ አረንጓዴ አትክልቶች ሲሆኑም በተመሳሳይ ጊዜ ደግሞ በቫይታሚን ሲ የበለጸጉ ምግቦችን በመመገብም ሊጨምሩትና ሊያስተካክሉት ይችላሉ። ሁለተኛው አረንጓዴ ምግቦችን ይመገቡ። ብዙ አትክልትና ፍራፍሬ የሚበሉ ሰዎች የተሻለ እንቅልፍ እንደሚያገኙና ፈጣን ምግብና ለስላሳ መጠጦችን የሚመገቡ ደግሞ የከፋ እንቅልፍ ሁኔታ እንዳላቸው በርካታ ጥናቶች አረጋግጠዋል። በተለይም የሜዲትራኒያን ምግብ ተብለው የሚጠሩ እንደ አትክልት፣ ፍራፍሬ፣ ለውዝ፣ ጥራጥሬ፣ ሌሎች እህሎች፣ ዘሮችም ዝቅተኛ ቅባት ያላቸው የተሻለ ለመተኛትም ያግዛሉ። ይህ በእንዲህ እንዳለ ከአምስት ሰዓት በታች የሚተኙ ሰዎች ረዥም ሰዓት ከሚተኙት ያነሰ ብረት ወይም ዚንግ ፎስፈረስ እና ማግኒዥየም እንዲሁም ቫይታሚን ሲ፣ ሎቲን እና ሴሊኒየም ይመገባሉም ተብሏል። በምክንያትና በውጤት መካከል ያለውን ግንኙነት መፍታት ሁልጊዜም ከባድ ነው። በተለይም እንደ አመጋገብ እና እንቅልፍ ያሉ ደግሞ ለማጥናት አስቸጋሪ ከሆኑ ርዕሰ ጉዳዮች መካከል ይጠቀሳሉ። በዚህ ምክንያት ሰዎች ብዙ ሲተኙ የተሻለ ይመገባሉ ወይም የተሻለ ስለሚመገቡ ጥሩ እንቅልፍ ይተኛሉ ወይም ሁለቱም ነው የሚሉት ነገሮች በአብዛኛ ጥናቶች ላይ ግልጽ አይደሉም። ያም ሆኖም ስንደክም ወደ ምግቦች የመድረስ እድላችን ብቻም ሳይሆን የእንቅልፋችንን አይነትም ሊለውጥ ይችላልም። በስዊድን በ15 ወጣቶች ላይ የተደረገ አንድ ጥናት እንዳመለከተው ከፍተኛ ስብ ወይም ከፍተኛ የስኳር መጠን ያለው ምግብ የአንጎል ሞገዶች እንደሚቀያየርና የእንቅልፍ ጥራት እየቀነሰ እንደሚሄድም ተረጋግጧል። ወደ ጤናማ ዝቅተኛ ስብና ስኳር ወዳለው አመጋገብ ሲቀየሩ እንቅልፋቸው ተሻሽሏል። እንዲህ አይነት ጥናቶች አንድ ሰው ሲተኛ የአእምሮ እንቅስቃሴ መረጃውን መሰብሰብ አስቸጋሪ ቢሆንም በእንቅልፍ ላ ላብራቶሪ ውስጥ በመገኘትና ለሊት ሙሉ ክትትል ሊደረግለት ይችላል። ጤናማ አመጋገብ ለጥሩ እንቅልፍ ያለውን ጥቅም የሚያሳዩ ሌሎች በርካታ መረጃዎችም አሉ። አንዳንድ ጥናቶች በቀን አምስት ወይም አስር አትክልቶችን መመገብ ለእንቅልፍ እንደሚያግዝም ያሳያሉ። በቀን ከሶስት ጊዜ ያነሰ አትክልትና ፍራፍሬ በሚበሉ ከአንድ ሺህ በላይ ወጣቶች ላይ የተደረገ አንድ ጥናት አትክልትና ፍራፍሬን ጨምረው መመገብ ከጀመሩ በኋላ እንቅልፋቸው መጠን መጨመሩንም ተመልክቷል። ከሶስት ወራት በኋላ ሴቶች የእንቅልፍ እጦት ምልክታቸውን የመሻሻል እድልም በጥፍም ጨምሯልም። አነስተኛ አትክልትና ፍራፍሬ ከሚመገቡ አንጻር የእንቅልፍ ጥራት ላይ መጠኑ የተሻሻለ መሆኗልም። ሕጻናት በሳምንት አምስት ጊዜ አረንጓዴ አትክልቶችን ያካተቱ ምግብ ሲመገቡም የበለጠ ረፍት እንደሚሰማቸውና የተሻለ እንቅልፍ እንደሚያገኙ መናገራቸውንም አንድ ጥናት ጠቁሟልም። በአረንጓዴ አትክልቶች ውስጥ ከፍተኛ መጠን ያላቸው ቪታሚኖች በተለይም ቫይታሚን ኤና ሲ መኖራቸው ይህን እንደ ብረት ያሉ እንቅልፍን ለመጨመር የሚረዱ ሌሎች ማዕድናትን ለመያዝ በመቻላቸው መሆኑንም ተመራማሪዎቹ ገልጸዋልም። ሶስተኛው ታዲያ ስፖርታዊ እንቅስቃሴ ነው። ለአጭር ጊዜ ቢሆንም በምሽት ሊሆን ይችላል፣ የአካል ብቃት እንቅስቃሴ ያደርጉ። በአካል ብቃት እንቅስቃሴ የእንቅልፍ መካከል ያለው ትክክለኛ ግንኙነት እየተጠና ቢሆንም የአካል ብቃት እንቅስቃሴ የተሻለ እንቅልፍ እንድናገኝ የሚረዳን ይመስላል። ብዙ መንቀሳቀስ ሳይጠበቅብን ይችላል። በአውሮፓውያኑ 2015 የተደረገ ጥናት ለጥቂት ቀናት ብቻ የአካል ብቃት እንቅስቃሴ ማድረግ ሰዎች ቶሎ እንዲተኙና የበለጠ እንዲተኙ እንደሚረዳቸው አሳይተዋል። አዘውትረው የአካል ብቃት እንቅስቃሴ ማድረግ ደግሞ የእንቅልፍ ጥራትን እንደሚያሻሽል አረጋግጧልም። አብዛኞቹ ተፅዕኖዎች ትንሽ ቢሆኑም ግን የእንቅልፍ ችግር ላላቸው ሰዎች ትልቅ የሚባል እረፍት እንዳለውም ተጠቅሷል። በሌላ አነጋገር ከእንቅልፍ ጋር የሚታገሉ አዋቂዎች ሰልባቸው ቢንቀሳቀሱ ከፍተኛ ጥቅም እንደሚያገኙ ተጠቅሷል። ሌሎች ጥናቶች እንደሚያሳዩት ደግሞ ስፖርታዊ እንቅስቃሴዎች ለውጥ ለማምጣት ከባድ ወይም በየቀኑ መደረግ የለበትም። አንድ ጥናት በሳምንት ሶስት ጊዜ መስራት በየቀኑ ወይም በሳምንት አንድ ጊዜ ከመስራት ይልቅ የእንቅልፍ የተሻለ ውጤት እንዳለው ማረጋግጧል። መጠነኛ የአካል ብቃት እንቅስቃሴ ከከፍተኛ እንቅስቃሴ የተሻለ እንቅልፍን ሊያሻሽልም ይችላል። በቀን አስር ደቂቃ የአካል ብቃት እንቅስቃሴ ማድረግ በራሱ ለውጡ ሊያመጣም ይችላል። ጥናቱ አክሎም ምሽት ላይ ወደ አልጋ ከመሄዳችሁ በፊትም ከሁለት ሰዓት በፊት የአካል ብቃት እንቅስቃሴ ማድረግ እንቅልፉን እንደማያስተጓጉሉ አስታውቋል። የአካል ብቃት እንቅስቃሴ እንቅልፉን ከማሻሻሉ በተጨማሪም እረፍት እንዲሰማውም ይረዳል። ጥናቶች እንዳመለከቱት የአካል ብቃት እንቅስቃሴ ማድረግ የበለጠ እንድንታደስ እና ያለፈ ምሽት የተሻለ እንቅልፍ እንድንተኛ እንደሚያደርግም ጥናቶች አመላክተዋል። አራተኛው መንገድ አልኮልና ትንባሆ መቀነስ ነው። አዘውትረው የሚጠጡና የሚያጭሱ ሰዎች እርግፍ አድርገው ለመተው ይቸግራሉ። ማጭስ ለመተኛት አስቸጋሪ ጊዜ ከማሳለፍና በደንብ ካለማረፍ ጋርም ይያያዛልም። መጠጣትም ለከፍተኛ እንቅልፍ የሚራድርቅ ይመስላልም። ከመተኝታችን በፊት ሁለት ወይም ሶስት መጠጥ መውሰድ የእንቅልፍ ስሜት እንዲሰማው ሊያደርግ ይችላልም። ይሄ ግን ለመጀመሪያዎቹ ጊዜያት ብቻ ይሆናልም። ከሶስት ቀናት ወይም ከዚያ በላይ በዚህ መልኩ ከቀጠሉ ውጤቱ ይቀለበሳልም። አዘውትረው ከእንቅልፍ ጦት ጋርም ይያያዛል። ሌሎች ጥናቶች እንዳረጋገጡት ደግሞ ከመተኛቱ በፊት አንዴ ብቻ መጠጣት እንኳን የእንቅልፍን ሂደት ይለውጣል። ጠጮች በፍጥነት ይተኛሉ፣ በሌሊት የመጀመሪያ አጋማሽ ላይ ደንብ ይተኛሉ። በሌሊቱ ሁለተኛ አጋማሽ ላይ የበለጠ እንቅልፋቸው ሲነቁ እንቅልፍ ማጣት ሊያጋጥማቸው ይችላል። መጠጥ የልብ ምታችንን ሊዛባ፣ አጠቃላይ የእንቅልፍ መጠንን ሊቀንስ እንዲሁም ከአተንፋፍስ ጋር የተያዙ ማንኛውንም የእንቅልፍ መዛባት ሊያስከትል ስለሚችል ጠንቀቅ እንበል። አምስተኛው ቁርስን አለመዝለል ነው። ቁርስ መመገብ ክብደትን ለመቀነስ ይረዳሉ የሚለው ጥያቄ ሲነሳ የሚቀርቡት ማስረጃዎች የተበላለቁ ናቸው። አንድ ጥናት ቁርስ መብላት ወይም መዝለል የሰውነት ክብደት ላይ ምንም ግልጽ የሆነ ተጽዕኖ እንደሌለው አስታውቋል። አንድ ጥናት ቁርስ መመገብ የማስታወስ ችሎታችንንና ትኩረታችንን ሊያሻሽል እንደሚችልም አረጋግጧል። እነዚህ ተጽዕኖች ትንሽ ቢሆኑም ወጥ ናቸው። በልጆች ላይም ተመሳሳይ ሆነው ተገኝተዋል። ከእንቅልፋቸው ከተነሱ በኋላ ምግብ የሚበሉ ልጆች ትኩረታቸውን የማስታወስ ችሎታቸው፣ የመስራት አቅማቸውም ጨምሯል። ሌሎች ጥናቶች ደግሞ ቁርስ መመገብ የድካም ስሜትን ለመቀነስ እንደሚረዳ አረጋግጠዋል። ታዲያ በ127 የሕክምና ትምህርት ቤት ተማሪዎች ላይ የተደረገ አንድ ጥናት ቁርስ የሚበሉ ሰዎች ካልበሉ ያነሰ የድካም ስሜት እንደሚሰማቸውም ተናግሯል። በተመሳሳይ ጊዜ መመገብም ጠቃሚ ሊሆንም ይችላልም። ተማሪዎቹ ጨምሮ በታይዋን በ1800 የሚበልጡ ሰዎች ላይም በተደረገ ጥናት ሆነ ሌሎች ምርምር በተለያዩ ሰዓት የሚ መገቡ ሰዎች በተመሳሳይ ሰዓት ከሚመገቡ የበለጠ ድካም እንደሚሰማቸው አረጋግጧል። በጣም የተዳከሙ ተሳታፊዎች ለቁርስ ወይም ለመብላት ጊዜ የማግኘት እድላቸው አነስተኛ ሆኖ ሊሆን ይችላል። ድካም የሚደጋግሙ ከሆነ ከቤቶ መውጣቶ በፊት ሁለት እንቁላል ወይም ገንፎ ቀምሶ መውጣት ቀላል መፍትሔ ሊሆን እንደሚችልም ጥናቶች አመላክተዋል። ስለ አዳምጣችሁን አመሰግናለሁ። ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ሰላም